ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩትዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና ዓርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ከሰሞኑ ዓለምን እያነጋገረ ካለው የእስራኤል የሚሳኤል መከላከያ ጋሻዎች መካከል አስደናቂ የሳይንስ ውጤት የሆኑትን አይረንዶም የብረት ጉልላት፣ ዴቪድ ስላንግ የዳዊት ወንጭፍ፣ አሮ ቀስት የተሰኙትን አስገራሚ መሣሪያዎች ምንነታቸውንና አሰራራቸውን እንፈትሻለን። በኢራን በኩል ለአሜሪካና ለእስራኤል የራስ ምታት የሆነው ከቴህራን በስተደቡብ በመሬት ውስጥ የሚገኘው ፎርዶ የኒውክለር ማበልፀጊያና እርሱን ሊያወድም ይቻለዋል ስለተባለው አሜሪካን ሰራሹ፣ ምሽግ ደርማሹ ኤምኦፒ ቦምብ የምንላችሁ ይኖረናል። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ! እስከ ትረካው ማብቂያ ድረስ አብራችሁን ቆዩ! እስራኤል በዓለም ላይ ውጤታማነታቸው የተፈተሹ ናቸው ተብለው የሚታመኑ የሚሳኤል ጥቃት የመከላከያ ሥርዓት ያላት አገር ናት። ነገር ግን ከኢራን ጋር በገባችው ግጭት ውስጥ በሚካሄዱ የሚሳኤል ጥቃት ልውውጦች ውስጥ እነዚህን የጥቃት መከላከያዎች ጥሰው በማለፍ በሰዎች ላይ፣ በህንፃዎች ላይ ጉዳት እየደረሰ ነው። ከዚህ ቀደም እስራኤል ሐማስ ከጋዛ ሄዝቦላህ ከሊባኖስ፣ እንዲሁም ሁቲዎች ከየመን በኩል የሚሳኤል ጥቃት ሲፈጽሙባት ቆይተዋል። በእነዚህ ወቅቶች ጥቃቶች ለመመከት ሁሉንም የሚሳኤል መከላከያ ዘዴዎችን ትጠቀማለች። እነዚህ የእስራኤል የሚሳኤል መከላከያ ስርዓቶች የአጭር ርቀት ሮኬቶችን ከሚመለከተው አይረንዶም እስከ ባላስቲክ ሚሳኤል ድረስ የሚከላከለውን አሮ የተሰኘ ፀረ ሚሳኤል መሳሪያዎችን ያካትታሉ። በእስራኤል የሚሳኤል መከላከያ ስርዓት ውስጥ ያሉት የተለያዩ ፀረ ሚሳኤል መከላከያዎች የትኞቹ ናቸው? እንዴትስ ይሰራሉ? እስራኤል በርካታ የአየር መከላከያ ዘዴዎች አሏት። እንደየአቅማቸው በተለያየ ከፍታና ርቀት ላይ የሚወጡ ሚሳኤሎች ጥቃቶችን ለማክሸፍ የሚውሉ ናቸው። ከእስራኤል የሚሳኤል ጋሻዎች መካከል በጣም የሚታወቀው አይረንዶም ሲሆን የአጭር ርቀት ሮኬቶችን ለመከላከል የሚያስችል ነው። ይህ መሳሪያ ሞርታሮችንና ከሚሳኤል ማስወንጭፍ የሚተኮሱ ከአራት እስከ ሰባ ኪሎ ሜትር ርቀት የሚጓዙትን ያከሽፋል። የዳዊት ወንጭፍ ወይም ዴቪድ ስሊንግ የተሰኘው ደግሞ እስከ 300 ኪሎ ሜትር ርቀት የሚጓዙትን የረዥም ርቀት ሮኬቶችን፣ ክሩዝ ሚሳኤሎችንና የመካከለኛ ወይም የረጅም ርቀት ባላስቲክ ሚሳኤሎችን ለመከላከል ያስችላል። አሮ ሁለት እና አሮ ሶስት የሚባሉት ደግሞ እስከ 2400 ኪሎ ሜትር ርቀት የሚጓዙ መካከለኛና ረጅም ርቀት ሚሳኤሎችን ይከላከላሉ። አይረንዶም የብረት ጉልላት ጸረ ሚሳኤል አይረንዶም በጦርነት ውስጥ ተደጋግሞ የተሞከረ የዓለማችን የአየር መከላከያ ስርዓት መሆኑ ይነገርለታል። በቅርብ ዓመታት ወዲህ ሐማስ እና ሌሎች የጋዛ ታጣቂ ቡድኖች እንዲሁም ደግሞ ሄዝቦላህ ከሊባኖስ ሆኖ ወደ እስራኤል በተኮሳቸው የሚሳኤሎች ብዛት ነው መሳሪያው ተደጋግሞ የመሞከር ዕድል ያገኘው። በመላው እስራኤል የሚገኙ የአይረንዶም ማስወንጨፊያዎች ወይም ባትሪዎች አሉ። እያንዳንዱ ባትሪ ሶስት ወይም አራት ማስወንጨፊያዎችን ይይዛል። እያንዳንዳቸው 20 ሚሳኤሎች የማክሸፍ ብቃት አላቸው። አይረንዶም ለጥቃት የሚመጡ ሮኬቶችን በራዳር ፈልጎ ይከታተላል። የትኞቹ ሮኬቶች ሕዝብ በሚበዛባቸው ቦታዎች ላይ ሊወድቁ እንደሚችሉ ያሰላል። ባዶ ቦታ ላይ የሚወድቁትን በመተው አይረንዶሙ ሚሳኤሎቹን ወደ እነዚህ ሮኬቶች በመተኮስ ያጨናግፋቸዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደሚለው ከሆነ አይረንዶም ካነጣጠረባቸው ሮኬቶች ዘጠና በመቶ ያህሉ ያመከናቸዋል። ታሚር የሚሰኙት እያንዳንዳቸው ሚሳኤሎቹ 50 ሺህ ዶላር ገደማ ያስወጣሉ። እንደ ኤሮፓ አቆጣጠር በ2006 በእስራኤልና በሄዝቦላህ መካከል ከነበረው ጦርነት በኋላ የተሰራ መሳሪያ ነው። በወቅቱ ሄዝቦላህ ወደ እስራኤል 4000 የሚጠጉ ሮኬቶችን በመተኮስ ከፍተኛ ጉዳት ከማድረሱ ባለፈ በደርዘን የሚቆጠሩ ዜጎችን ገሏል። ጸረ ሚሳኤል መሣሪያው የእስራኤል ኩባንያ ከሆኑት ራፋኤል አድቫንስድ ዲፌንስ ሲስተምና የእስራኤል ኤሮስፔስ ኢንዱስትሪ የተነደፈ ሲሆን የአሜሪካን መጠነኛ ድጋፍ በመጠቀም በ2011 ነበር የተመረተው። አይረንዶም ለመጀመሪያ ጊዜ በዘመቻዎች ላይ ጥቅም ላይ የዋለው በዚያው ዓመት ሲሆን ከጋዛ የተተኮሱ ሮኬቶችን ማክሸፍ ችሏል። የአይረንዶም ሚሳኤሎች ከጥቅምት 2023 ወዲህ ብቻ ሐማስ እና ሌሎች ታጣቂ ቡድኖች ከጋዛ እንዲሁም ደግሞ ሄዝቦላህ ከደቡብ ሊባኖስ የተኮሷቸውን በአስር ሺህ የሚቆጠሩ ሮኬቶችን አክሽፏል። ዴቪድ ስሊንግ የዳዊት ወንጭፍ ፀረ ሚሳኤል በዕብራይስጥ ተአምረኛው ዘንግ በመባል የሚጠራው የዳዊት ወንጭፍ ዴቪድ ስሊንግ እስከ 300 ኪሎ ሜትር ርቀት የሚገኙ ሚሳኤሎችን መከላከል ይችላል። መስከረም 2024 ላይ ሄዝቦላህ ከሊባኖስ የተተኮሰውን የባላስቲክ ሚሳኤሎች ለመከላከል ጥቅም ላይ ውሏል። እንደ እስራኤል ጦር ገለጻ ከሆነ ኢራን የተሰራው ይህ ቃድር አንድ የተሰኘ ባላስቲክ ሚሳኤል ከ700 እስከ 1000 ኪሎ ግራም ክብደት ያለው የመካከለኛ ርቀት ባላስቲክ ሚሳኤል ነው። ሄዝቦላህ ሚሳኤሉ ዓላማ አድርጎ የነበረው በቴላቪቭ የሚገኘውን የሞሳድ ዋና መስሪያ ቤትን እንደነበር ገልጿል። የእስራኤል ጦር ግን ሚሳኤሉ ወደ መኖሪያ መንደሮቹ እያመራ ነበር ብሏል። የዳዊት ወንጭፍ በእስራኤሉ ራፋኤል አድቫንስ ዲፌንስ ሲስተምና በአሜሪካን ሬይተን የጋራ ጥምረት የተሠራ ነው። በአውሮፓውያኑ 2017 ነው አገልግሎት ላይ መዋል የጀመረው። ስተነር የተሰኙ ሚሳኤሎቹ የአጭር የመካከለኛና የረጅም ርቀት ባላስቲክ ሚሳኤሎችን በዝቅተኛ ከፍታ ላይ ለመምታት የተሰሩ ናቸው። እንዳይረንዶም ሁሉ የዳዊት ወንጭፍ ሚሳኤሎች የሚያነጣጥሩት መኖሪያ አካባቢዎች አደጋ ላይ የሚወድቁ ከሆነ ብቻ ነው። እንዳይረንዶም ሁሉ የዳዊት ወንጭፍም አውሮፕላኖችን ድሮኖችንና ሚሳኤሎችን ይከላከላሉ። እያንዳንዱ የዳዊት ወንጭፍ ሚሳኤል አንድ ሚሊዮን ዶላር ገደማ ዋጋ ወጥቶለታል። በግንቦት 2023 በጋዛ የሚገኘውን የፍልስጤሙን እስላማዊ ጂሃድ ቡድንን ጥቃት ለመከላከል የዳዊት ወንጭፍ ጥቅም ላይ ውሏል። ቡድኑ ከ1100 በላይ ሚሳኤሎችን የተኮሰ ሲሆን እስራኤል ስጋት ፈጥሯል ካለቻቸው ውስጥ 96 በመቶ ሮኬቶቹን ማምከኗን ተናግራለች። አሮ ቀስት ጸረ ሚሳኤል አሮ 2 ወይም ቀስት የተነደፈው ከመሬት 50 ኪሎ ሜትር ርቀት ላይ በመምዘግዘግ የአጭርና የመካከለኛ ርቀት ባላስቲክ ሚሳኤሎችን ለመከላከል ነው። ይህ የጸረ ሚሳኤል መከላከያው የተሰራው በ1991 ከመጀመሪያው የባሕረ ሰላጤው ጦርነት ማብቂያ በኋላ ነበር። በወቅቱ ኢራቅ በደርዘን የሚቆጠሩ የሶቪየት ሠራሽ ስካድ ሚሳኤሎችን ወደ እስራኤል ተኩሳለች። ይህንንም ተከትሎ አሮ 2 በአውሮፓውያኑ 2000 ላይ በእስራኤል ሰራዊት ጥቅም ላይ መዋል ጀመረ። አሮ ሁለት ሚሳኤሎችን ከ500 ኪሎ ሜትር ርቀት ላይ መለየት ይችላል። ሚሳኤሎቹ የሚያጨናግፈው ግን ከማስወንጨፊያዎቹ 100 ኪሎ ሜትር ርቀት ገደማ ላይ ነው። ሚሳኤሎቹ ከድምፅ ፍጥነት ከ9 ጥፍ በላይ ይጓዛሉ። በአንድ ጊዜም እስከ 14 ኢላማዎች ላይ ሊተኩሱ ይችላል። አሮን ሁለት በአውሮፓውያኑ 2017 የሶሪያን ሚሳኤልን ለመምታት ለመጀመሪያ ጊዜ በውጊያ ወቅት ጥቅም ላይ ውሏል ተብሏል። የዚህ ጸረ ሚሳኤል ዝርያ የሆነው አሮ 3 ደግሞ በዚያው ዓመት ነበር ለመጀመሪያ ጊዜ ጥቅም ላይ የዋለው። ይህ መሳሪያ ከከባቢ አየር ውጭ የሚጓዙ የረጅም ርቀት ባላስቲክ ሚሳኤሎችን ለመጥለፍ እየተነደፈ ነው። 2400 ኪሎ ሜትር የመጓዝ አቅምም አለው። በአውሮፓውያኑ 2017 አገልግሎት ላይ የዋለ ሲሆን ለመጀመሪያ ጊዜ በውጊያ ውስጥ ጥቅም ላይ የዋለው ደግሞ 2023 ነው። በዚህም የመን ውስጥ ያሉት የሁቲ አማጽያን በደቡብ እስራኤል በሚገኘው በኤላት የባህር ዳርቻ ከተማ ላይ የተኮሱትን ባላስቲክ ሚሳኤል ለማክሸፍ አገልግሏል። አሮ 3 የተመረተው በመንግሥታዊ የእስራኤል ኤርስፔስ ኢንዱስትሪ ሲሆን በአሜሪካ ቦይንግ ኩባንያ ድጋፍ ተደርጎለታል። ሁሉም የእስራኤል የሚሳኤል መከላከያ ሥርዓቶች የኢራንን ግዙፍ ሰው አልባ አውሮፕላኖችና ሚሳኤሎችን ለመመከት ባለፈው ዓመት ሚያዝያ ወር ጥቅም ላይ ውለዋል። የሚሳኤል መከላከያዎቹን ጨምሮ የአሜሪካ፣ የዩናይትድ ኪንግደም እና የተባበሩት አረብ ኤሚሬትስ ተዋጊ ጀቶችም 300 የሚጠጉትን የኢራን ሚሳኤሎችን መጥተው ማክሸፋቸውን መዘገቡ ይታወሳል ታድ ጸረ ሚሳኤል ታድ የተባለው ጸረ ሚሳኤል ከሌሎቹ አዲሱ የሚሳኤል መከላከያ ሲሆን የተሰራው በእስራኤል የቅርብ ወዳጅ አሜሪካ ነው። ይህ የሚሳኤል መከላከያን አሜሪካ ለእስራኤል የሰጠችው ባለፈው ጥቅምት ኢራን በእስራኤል ላይ ጥቃት መፈጸሟን ተከትሎ ነው። ይህ ታድ የተባለው ሚሳኤል እንደ ዴቪድ ስሊንግ ጸረ ሚሳኤል ስርዓት የጠላት ሚሳኤል ከ150 እስከ 200 ኪሎ ሜትር ርቀት ወደ ኢላማው በተቃረበበት በመጨረሻው ደረጃ ላይ ነው መጥቶ የሚጥለው። ይህ የሚሳኤል ማምከኛ መሳሪያ በጠላት የተተኮሱ ሚሳኤሎችን በመሬት ከበባ አየር ውስጥና ከዚያም ውጪ መጥቶ ማክሸፍ ይችላል። ይህ መሣሪያ ስድስት ጸረ ሚሳኤል ማስወንጨፊያዎች ያሉት ሲሆን እያንዳንዳቸው ስምንት ሚሳኤሎችን ስለሚይዙ በአንድ ጊዜ 48 ሚሳኤሎችን ይታጠቃል። ታድ የተባለው ጸረ ሚሳኤል ለማንቀሳቀስ አሜሪካ ወታደሮቿን እስራኤል ውስጥ አሰማርታለች። የአሜሪካ ጦር ሰራዊት ይህንን ጸረ ሚሳኤል ሥርዓት ከአውሮፓውያኑ 2015 ጀምሮ እየተጠቀመበት ሲሆን ሳዑዲ አረቢያና የተባበሩት አረብ ኤሚሬትስ ገዝተው ታጥቀውታል። ለመሆኑ ቴህራን የአሜሪካን ጦር ሰፈሮችና ቁልፍ ቦታዎችን ልታጠቃ ትችላለች? በእስራኤልና ኢራን ግጭት የሚነሱ ሌሎች ጥያቄዎችስ የትኞቹ ናቸው? ኢራንና እስራኤል አንዳቸው በአንዳቸው ላይ ሚሳኤል መተኮስ ከጀመሩ ሳምንት ሞልቷቸዋል። ፕሬዚዳንት ዶናልድ ትራምፕ እረቡ ዩናይትድ ስቴትስ ግጭቱን ትቀላቀል እንደሆነ ሲጠየቁ አደርገው ይሆናል፣ አላደርገውም ይሆናል ሲሉ ምላሽ ሰጥተዋል። ቢቢሲ ያነጋገራቸው ባለሙያዎችና ዘጋቢዎች በሁለቱ ሀገራት ግጭት ዙሪያ ከተመልካቾችና አንባቢዎች ለቀረቡ ጥያቄዎች ምላሽ ሰጥተዋል። የእስራኤል መንግስት በዚህ ጉዳይ ላይ ምንም ምርጫ እንደሌለው ነው የሚናገረው። ባለፉት ጥቂት ወራት ኢራን የኒውክለር ጦር መሳሪያ ግንባታዋን እያፋጠነች መሆኗንና የኢራንን የኒውክለር መርሃ ግብር ለመግታት የታለሙ ንግግሮች የትም እንዳልደረሱ ስለዚህም ይህ የመጨረሻው አማራጭ እንደሆነ መመኑን ይገልጻል። ከኢራን የህልውና ስጋት እንደተጋረጠባቸውም ተናግረዋል። እንዲሁም ኢራን የእስራኤል መንግስትን ለማጥፋት አስቀድማ ቃል ስለገባች የኒውክለር ጦር መሳሪያ ከታጠቀች ትጠቀመዋለች ብለዋል። ኢራን የኒውክለር ጦር መሳሪያ ለማምረት ተቃርባለች የሚለው ሌሎቹ በቀጠናው የሚገኙ አገራት የሚጋሩት አቋም አይደለም። የተባበሩት መንግስታት የኒውክለር ተቆጣጣሪ፣ ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እንዲሁም የአሜሪካ የስለላ ድርጅት መረጃ ኢራን የኒውክለር ጦር መሳሪያ ልታመርት ነው የሚል ተጨባጭ መረጃ አላቀረቡም። የእስራኤል መከላከያ ሰራዊት ነዋሪዎች ከኢራን ዋና ከተማ ቴህራን የተወሰኑ አካባቢዎችን ለቀው እንዲወጡ ማሳሰቢያዎችን አውጥተዋል። ነገር ግን እነዚህ አካባቢዎች እጅግ በጣም ጥቅጥቅ ያሉና ብዙ ሰዎች የሚኖሩባቸው ናቸው። እጅግ በጣም ብዙ መንገዶች ከቴህራን ለመውጣት ወደ ሰሜናዊው የአገሪቱ ክፍል ለመሄድ በፈለጉ ሰዎች ተጨናንቀው የሚያሳዩ ምስሎችም ወጥተዋል። ነገር ግን በእነዚህ አካባቢዎች የእስራኤል መንግስት ጥቃቶችን እየፈጸመ ነው። ለዚህ ምክንያቱ ደግሞ እስራኤል የጥቃት አድማሷን ማስፋቷ ሲሆን በዚህም የተነሳ የትኛውም አካባቢ ደህንነቱ የተጠበቀ ነው ተብሎ ሊወሰድ አይችልም። በቴህራን መንግስት የባቡር መስመሮችን 24 ሰዓት ክፍት ማድረጉንና ዜጎች ወደ መጠለያቸው መሄድ እንደሚችሉ ገልጿል። ቴህራን 10 ሚሊዮን ነዋሪዎች ያሏት ሲሆን እነዚህን ሁሉ ህዝቦች ማስወጣት ቀላል አለመሆኑን ማሰብ ይቻላል። አሜሪካ በሁለቱ ሀገራት ግጭት ውስጥ ብትሳተፍ ኢራን የአሜሪካ ኢላማዎችን ታጠቃለች ለሚለው ጥያቄ በእርግጥ አደጋ አለ። ያ ብቻ ሳይሆን አሜሪካ ላይ የሚያስከትላቸው መዘዞች ቀላል አይሆኑም። በመካከለኛው ምስራቅ በ19 አካባቢዎች ከ40 ሺህ እስከ 50 ሺህ የሚደርሱ የአሜሪካ ወታደሮች አሉ። በቆጵሮስ መቀመጫቸውን ያደረጉ የአሜሪካ ሠራተኞችና በባህሬን ውስጥ የአሜሪካን የባህር ኃይል ተቋም አሉ። ሁሉም አሜሪካ እንዴትና በምን ያህል መጠን ለመሳተፍ እንደምትወስን ይወስናል። ሐማስ መስከረም 26 2016 ዓ ም እስራኤል ላይ ጥቃት ከፈጸመ በኋላ እስራኤል ኢራን የነበራትን ብዙ የመጀመሪያ የመከላከያ መስመሮችን በተደራጀ ሁኔታ መታለች። በጋዛ ውስጥ ሐማስን አዳክማለች። በሊባኖስ የሚገኘውን የሂዝቦላህን የጦር መሳሪያ በከፍተኛ ሁኔታ ቀንሳለች። ሶሪያ በሽር አልአሳድ ከስልጣን በመውረዳቸው ከእንግዲህ በኋላ የኢራን አጋር አይደለችም። ስለዚህ ከእንግዲህ ለእስራኤል ስጋት የሚሆኑበት እድል የለም። ይህ በእንዲህ እንዳለ ሁቲዎች በአንጻራዊ ሁኔታ በየመን የተገደቡ ናቸው። ስለዚህ እነሱ በደንብ የተቀናጁ አይደሉም። ለመሆኑ የኢራኑ መሪ ማን ነው? ምን ያህልስ ድጋፍ አላቸው? የኢራን ጠቅላይ መሪ አሊ ኻሚኒ ናቸው። እርሳቸው የሃይማኖት ሰው ናቸው። ይሁን እንጂ ከኢራን ፕሬዚዳንት የበለጠ ስልጣን አላቸው። የጦር ኃይሎች ዋና አዛዥ ሲሆኑ ከአሜሪካ ጋር ድርድር ማድረግን ጨምሮ በአገሪቱ ውስጥ ውሳኔ ሰጪ ናቸው። ነገር ግን የመላው ኢራናውያን ድጋፍ የላቸውም። ኢራናውያን ተከፋፍለዋል። ክፍፍሉ ደግሞ እየሰፋ ነው። ኢራን በአገዛዙ ላይ ከፍተኛ ተቃውሞችን ያስተናገደችው ከሁለት ዓመት በፊት ነው። ሴቶች መብታቸውና ነፃነታቸውን በመጠየቅ በተቃውሞ ሰልፎች ላይ ተሳትፈዋል። ነገር ግን ይህ አገዛዝ አሁንም ከሥርዓቱ ጋር ግንኙነት ያላቸው የታጠቁ ኃይሎችን ጨምሮ ደጋፊዎች እንዳሉት ችላ ማለት የለብንም። ይህንን ተከትሎ የኢራን መንግሥት ከስልጣን ቢወገድ ምን ይከሰታል የሚለው ጉዳይ የብዙዎች ጥያቄ ሆኗል። ለዚህ ግልጽ መልስ የለም። ባለፉት ጥቂት ዓመታት መንግሥትን ለመተካት በጋራ የሚሰራ ተቃዋሚ እንደሌለ አይተናል። አሁን በውጭ አገር የሚኖረው የኢራን የቀድሞ ሻህ ልጅ ሬዛ ፓህላቪን ጨምሮ የተለያዩ አማራጮች አሉ። እሱ ከኢራን ውስጥና ውጪ ደጋፊዎች ያሉ ቢሆንም ስንት ናቸው የሚለውን በትክክል መናገር አይቻልም። በውስጡም የሎጥ አራማጆችን ጨምሮ ተቃዋሚዎች አሉት። ከዛሬ 40 ዓመት ገደማ በፊት ወደ ተገረሰሰው የኢራን ንጉሳዊ አገዛዝ መመለስ ላይ ፈልጉ ይችላሉ። ስለዚህ ይህ ነው የሚባል ምትክ ስለመኖሩ ግልጽ አይደለም። የቴላቪቭና የዋሽንግተን ስጋት የሆነው ፎርዶ ከተሂራን በስተደቡብ 200 ኪሎ ሜትር ላይ የሚገኝ ሲሆን ኢራን ካላት ሁለት ወሳኝ የኒውክለር ማበልፀጊያ ተቋማት አንዱ ነው። የተገነባው በተራራ ሆድ ውስጥ ሲሆን ኢራን የበለጸገውን የዩራኒየም ክምችቷን ለማሳደግ ስትጠቀምባቸው ከነበሩት ቁልፍ ተቋማት አንዱ ነው። ፎርዶ በእስራኤል መከላከያ ሰራዊት ተመቷል። ሆኖም ጥቃቱን የበለጠ ተጋላጭ ለማድረግ በዙሪያው የሚገኙ ወደ አየር የሚወነጨፉ ሚሳኤሎችንና የአየር መከላከያ መሳሪያዎችን ብቻ እንደሆነ ይታመናል። ይህን ተከትሎ የበርካቶች ጥያቄ የሆነው ኢራን የኒውክለር ቦምቡን ለመስራት ምን ያህል ተቃርባለች የሚለው ነው። ኢራን የኒውክለር ቦምብ እየገነባች ለመሆኑና ላለመሆኑ እቅጩን የሚያውቁ ሰዎች የአገሪቱ ታማኝ የኒውክለር ተመራማሪዎች፣ ውስጥ አዋቂ የደህንነት ሹማምንትና ራሳቸው ታላቁ መሪ ኻሚኒ ብቻ ናቸው። የተረፈው ግምት ነው። ይሁን እንጂ የማስጠንቀቂያ ደውሉ የተደወለው በዚህ ወር የመንግስታቱ ድርጅት ተቆጣጣሪ የሆነው ዓለም አቀፉ የአቶሚክ ኃይል ኤጀንሲ ኢራን ከ20 ዓመታት ገደማ በኋላ የመሣሪያ ማስፋፋትን የሚከለክላትን ግዴታ ጥሳ መገኘቷን አግኝቷል። ኢራን በጥቅሉ 400 ኪሎ ግራም ወይም 60 በመቶ የዩራኒየም ክምችት ያላት ሲሆን ይህ ለሲቪል የኒውክለር ዓላማ ከሚያስፈልገው መጠን በላይ ነው። የመንግሥታቱ ድርጅት ኤጀንሲ ኢራን ሙሉ ለሙሉ ለመተባበር አሻፈረኝ ማለቷንና የኒውክለር ግብአቶችን የኒውክለር መሳሪያ ለመስራት ተጠቅማለች የሚለውን ማረጋገጥ እንዳልቻለ ገልጿል። ይህም ኢራን የኒውክለር ቦምብ ለመስራት እየተሯራጠች ነው ማለት አይደለም። የእስራኤል ጦር ባለፉት ሳምንታት ባለፉት ጥቂት ወራት የደህንነት መረጃዎች ኢራን ከመቼውም ጊዜ በበለጠ የኒውክለር ቦምብ ባለቤት ለመሆን መቃረቧን ያሳያሉ ብሏል። የቅርብ አጋሯ መረጃ ግን ይህንን አያሳይም። ባለፈው መጋቢት ወር የአሜሪካ ብሔራዊ የደህንነት ኃላፊ ቱልሲ ጋባርድ ለአገሪቱ ምክር ቤት ኢራን መሳሪያ መስራት የሚያስችል ያልተጠበቀ የዩራኒየም ክምችት ቢኖራትም የኒውክለር መሳሪያ እየሰራች መሆኑን አላየንም ብለዋል። ኢራን የኒውክለር መርሃ ግብሯ ሙሉ ለሙሉ ሰላማዊ ነው በማለት ጸንታለች። ለመሆኑ እስራኤልስ የኒውክለር መሳሪያ አላት? እስራኤል ዘጠና የኒውክለር ተተኳሽ ወይም አረር እንዳላት ይገመታል። ነገር ግን ትክክለኛው መልሱን አናውቅም። አገሪቱ የኒውክለር አቋሟን በሚመለከት አረጋግጣም ሆነ ክዳ አታውቅም። እስራኤል በመላው ዓለም የኒውክለር መስፋፋትን ለመቆጣጠር የተፈረመውን ኒውክለርን ለሰላማዊ ዓላማ ብቻ የመዋል ስምምነት አካል አይደለችም። የኒውክለር መሳሪያ ባለቤት ለመሆን ሦስት ክፍሎች ያስፈልጋሉ። የመጀመሪያው የዩራኒየም ማበልጸግ ዘጠና በመቶ መድረስ፣ ሁለተኛው ተተኳሹን የማዘጋጀት አቅም ሲሆን፣ ሦስተኛው ደግሞ ተተኳሹን ወደ ኢላማ ማድረሻ መንገድ ነው። በእስራኤል በኩል ከላይ የተገለጹትን ሁኔታዎች የሚያሳይ ግልጽ ማሳያ የለም። የኢራን የኒውክለር ምሽጎችን ሊያወድም ይችላል የተባለው ብቸኛው የአሜሪካ ሃያል ቦምብ የኢራንን ከምድር በታች የተገነቡ የኒውክለር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካ እጅ ብቻ ነው። እስራኤልም ይህንን መሳሪያ እንድትጠቀም እስካሁን የአሜሪካን ይሁንታን አላገኘችም። ይህ ጂቢዩ 57ኤቢ የተባለው መሬት ሰርስሮ የሚገባው የዓለማችን ትልቁ ኒውክለር ያልሆነ ምሽግ ደርማሽ ቦምብ በአሜሪካ ባለቤትነት የተያዘ ነው። ኢላማውን አነጣጥሮ መምታት የሚችል 13600 ኪሎግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒውክለር ኃይል ማበልፀጊያ የሆነውን ፎርዶን ደርምሶ ሊገባ ይችላል። ፎርዶ የኒውክለር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክለር ጦር መሳሪያ ማምረቻ ነው። ከመሬት በታች ዘልቆ የሚያወድመው ይህ ኃያል ቦምብ ምንድን ነው? ያሉት ተግዳሮቶቹስ ምንድን ናቸው? ጥቅም ላይ ሊውልስ ይችላል ወይ? የአሜሪካ መንግሥት እንደሚለው ጂቢዩ 57 ኤቢ በጥልቀት የተቀበሩና የተጠናከሩ ጉድጋዶችና ዋሻዎቹን ሰርስሮ በመግባት የማጥቃት አቅም ያለው መሳሪያ ነው። ስድስት ሜትሮች ርዝመት ያለው ይህ ቦምብ ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ከዚህም በተጨማሪ ብዙ ቦምቦችን መበተን የሚችል ሲሆን፣ በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል። በቦይንግ የተሠራው ይህ ኤምኦፒ ቦምብ ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካ ወታደራዊ መሳሪያዎች መሞከሪያ ላይ ተፈትሿል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከኋለውና የቦምቦች ሁሉ እናት ተብሎ ከተንቆለጳጳሰው 9800 ኪሎ ግራም ከሚመዝነው ነው ማሲቭ ኦርዲናንስ ኤርብላስት ኤምኦኤቢ ቦምብ የበለጠ ኃይለኛ ነው። በዩናይትድ ኪንግደም ብራይፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካ አየር ኃይል ከኤምኦኤቢ ጋር ተመሳሳይ መጠን ያላቸው የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓል። ነገር ግን ፈንጂው በጣም ጠንካራ በሆነ የብረት መያዣ ውስጥ የታቀፈ ነው ውጤቱም ጂቢዩ 57ኤቢ ሆነ ብለዋል። በአሁኑ ጊዜ ዩኤስቢቲ ስፕሪት ወይም ስቲልዝ ቦምበር ተብሎ የሚታወቀው አውሮፕላን ብቻ ኤምኦፒን ለመሸከም ፕሮግራም ተደርጓል። ይህ አውሮፕላን ብዙ ጊዜ ቢቱ እየተባለ የሚጠራው በኖርዝሮፕ ግሩማን የተመረተ ሲሆን በአሜሪካ አየር ኃይል የጦር መሳሪያዎች ውስጥ ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ ነው። እንደ አምራቾቹ ገለጻ ቢቱ እስከ 180 ኪሎግራም ድረስ ሊሸከም ይችላል። ሆኖም የአሜሪካን አየር ኃይል ቢቱ አጠቃላይ ክብደታቸው 27200 ኪሎ ግራም የሆነ ሁለት ጂቢዩ 57ኤቢ ምሽግ አፍራሽ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችል እንደሞከረ ተናግሯል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 110 ኪሎ ሜትሮች መጓዝ የሚችል ሲሆን በበረራ ላይ 18500 ኪሎ ሜትሮች ርቀት አንድ ጊዜ ነዳጅ መሙላት ይችላል። እንደ ኖርዝሮፕ ግሩማን ከሆነ አውሮፕላኑ በሰዓታት ውስጥ በሰዓታት ውስጥ በዓለም ላይ የትኛውም ስፍራ ለመድረስ ይችላል። ፕሮፌሰር ሮጀር እንደሚሉት ኤምኦፒ እንደ ኢራን ዘመናዊ የአየር መከላከያ ሥርዓት ካላት ጠላት ጋር ጥቅም ላይ የሚውል ከሆነ ቢቱ ቦምብ ጣይ አውሮፕላኖች ከሌሎች አውሮፕላኖች ጋር ሊጣመሩ ይችላሉ። ለምሳሌ ኤፍ 22 ስቲልዝ ስትራይከር አውሮፕላኖች የጠላት የመከላከል አቅም ለመገደብ፣ በኋላ ደግሞ ሰው አልባ አውሮፕላን በመከተል ጉዳቱን ለመገምገምና ተጨማሪ ጥቃቶች ያስፈልግ እንደሆን ለማወቅ ጥቅም ላይ ይውላሉ። አሜሪካ የእነዚህ ኤምኦፒ ቦምቦች ክምችት ያላት የተወሰኑ ሊሆን እንደሚችል ይገመታል። በአጠቃላይ ምናልባትም አስር ወይንም ደግሞ 20 ቦምቦች ሊኖራቸው ይችላል ብለዋል። ፎርዶ ከናታንዝ ቀጥሎ የኢራን ሁለተኛው የኒውክለር ማበልፀጊያ ተቋም ነው። ከቴህራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታች ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር በ2006 አካባቢ እንደተጀመረ ይታመናል። ተቋሙ በ2009 ሥራ የጀመረ ሲሆን በዚያው ዓመት ቴህራን መኖሩን በይፋ ተናግራለች። ፎርዶ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆን የሚገመት ሲሆን በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅ ተነግሯል። ይህ የኒውክለር ማበልጸጊያ 80 ሜትሮች ጥልቀት ላይ በአፈርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመት ሲሆን በተጨማሪ በኢራንና በሩሲያ ከምድር ወደ አየር በሚወነጨፍ ሚሳኤል እንደሚጠበቅ ተነግሯል። በአውሮፓውያኑ መጋቢት 2023 ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ አይ ኤ ኢ ኤ ወደ 83.7 በመቶ ጥራት ያላቸው የበለጸጉ የዩራኒየም ቅንጣቶች በቦታው አግኝቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በኢራን ላይ የከፈቱት ጥቃት ዓላማ ለእስራኤል የህልውና ስጋት ናቸው ያሏቸውን የሚሳኤልና የኒውክለር መርሃ ግብሯን ማስወገድ ነው ሲሉ ተናግረዋል። የእስራኤል ባለሥልጣናትም ፎርዶ የዚያ ዓላማ አካል እንደሆነ ተናግረዋል። በአሜሪካ የእስራኤል አምባሳደር ይቻይል ሌተር አርብ እለት ለፎክስ ኒውስ ይህ አጠቃላይ ኦፕሬሽን ፎርዶን በማጥፋት መጠናቀቅ አለበት ሲሉ ተናግረዋል። ነገር ግን እስራኤል ኤምኦፒ ቦምብን በራሷ የመጠቀም አቅም የላትም ዩናይትድ ስቴትስ ደግሞ ያለ ቀጥተኛ ተሳትፎ እንድትጠቅም ልትፈቅድላት አትችልም ብለዋል ፕሮፌሰር ሮጀርስ። በእርግጥ እስራኤላውያን ራሳቸው እንዲያደርጉት አይፈቅዱም። እስራኤል ደግሞ ይህንን ያህል ሰርጎ መግባት የሚችል መሳሪያ የላትም። ዩናይትድ ስቴትስ ይህን ቦምብ የምትጠቀም ከሆነ በአብዛኛው የሚወስነው የትራምፕ አስተዳደር ተሳትፎን ለማሳደግ ባለው ፍላጎት ላይ ነው። ፕሮፌሰር ሮጀርስ አክለውም በእርግጥም ትራምፕ እስራኤላውያንን ለመርዳት ሙሉ በሙሉ በሚያሳዩት ድጋፍ ላይ ነው የሚወሰነው ብለዋል። በካናዳ በተካሄደው የቡድን ሰባት ስብሰባ ላይ ትራምፕ ዋሽንግተን ወታደራዊ ተሳትፎ ለማድረግ ምን እንደሚያስፈልጋት ተጠይቀው ስለዚያ ማውራት አልፈልግም ብለዋል። አምባሳደር ሌተር በቅርቡ ከኤቢሲ ዜና ጋር ባደረጉት ቃለ ምልልስ አሜሪካ በፎርዶ ላይ ጥቃት ለመፈጸም ልትሳተፍ እንደሆን ተጠይቀው እስራኤል የመከላከያ እርዳታ ብቻ አሜሪካንን እንደጠየቀች ተናግረዋል። አክለውም ፎርዶን ለመመከት የሚያስችለን በርካታ መጠባበቂያዎች አሉን ብለዋል። ኢራን ሁልጊዜ የኒውክለር መርሃ ግብሯን ሙሉ በሙሉ ለሰላማዊ አገልግሎት እንደሆነ ስትገልጽ የቆየ ሲሆን የኒውክለር ጦር መሳሪያ ለማምረት ፍላጎት እንደሌላ ትናገራለች። ነገር ግን ባለፈው ሳምንት የዓለም አቀፉ የኒውክለር ተቆጣጣሪ ድርጅት ኢራንን ከ20 ዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ መጣሷን በይፋ አውጇል። በቅርቡ እስራኤል በኢራን የኒውክለር ተቋማት ላይ የአየር ጥቃት ብትፈጽምም ፕሮፌሰር ሮጀርስ በማንኛውም መንገድ እስራኤል ከመሬት በታች በጥልቀት የተቀበሩትን የኢራን የኒውክለር ተቋማትን ማውደም ችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉትን ለማድረግ እንደ ኤምኦፒ ያለ ነገር ይፈልጋሉ ሲሉም ያክላሉ። በአሜሪካ በሚገኘው የጦር መሳሪያ ቁጥጥር ማኅበር የፖሊሲ ዳይሬክተር የሆኑት ኬልሲ ዳቨንፖርት እንዳሉት ፎርዶ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች። ቴህራን በዚህ ተቋም ኒኩለር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ዩራኒየም ወደማይታወቅ ቦታ የመውሰድ ዕድል አላት ብለዋል። ነገር ግን ምንም እንኳን ኤምኦፒ ጥቅም ላይ ቢውልም የኢራን ጣቢያዎች ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆኑን ማረጋገጥ አይቻልም ይላሉ ፕሮፌሰር ሮጀርስ። ይህ ልዩ መሳሪያ በአሁኑ ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራንን የኒውክለር አቅም የማውደም ምርጥ እድል አለው። ነገር ግን ይህንን ማድረግ ይችል እንደሆን ገና አልታወቀም በማለት ይደመድማሉ። ይህንን ጽሑፍ ያገኘነው ከቢቢሲ ዶት ኮም ነው።